በቅርብ ጊዜ ትልልቆቹ ጳጳሳት ተሰብስበው ነበር። የአንግሊካን ቸርች ተሰብስበው አንድ ላይ ይመክሩ ነበር። ዋና ጥያቄያቸው ግብረ ሰዶም ይፈቀድ አይፈቀድም፣ ይፈቀድ አይፈቀድ፣ በዓለሙ ላይ አይደለም፣ በቤተ ክርስቲያን እናጋባ እናጋባ የሚል ነበር። አንዳንዶቹ ከነሱ መካከል ግብረ ሰዶማውያን ናቸው ይመስለኛል እና በኋላ በድምጽ አከራካሪ ሆኖ በድምፅ ብልጫ አይማጋባት አለብን። ቄሶች ቢሆኑሳ፣ ቄሶችም ቢሆኑ ተመሳሳይ ጾታ እንጋባ ብለው ከጠየቁ መብታቸው ነው፣ ማጋባት አለብን አሸነፈ። ሄደው የሚያስለቅስ የሚያስለቅስ የሚያስተክዝ ነገር አሸነፈ። ከትናንት ወዲያ ነው ይመስለኛል እንደገና ሲመለከት ቸርች የሚለውን ስያሜ ብንለውጠው ብለው አለ። የአንግሊካን ዳዮሲስ ማህበር ስብሰባ አደናቃፊ ስለሚሆን ቤተ ክርስቲያን የሚለውን ቃል ባንጠቀም። አሳዛኝ ነው። ያው ብዙ ጊዜ ሰምታችኋል። እየተሸጡ ነው ቤተ ክርስቲያኖች። ጥያቄው ለምን ይሸጣሉ አይደለም። ሰው ከሌለ ለምን ይደረጋል? ለማን እንሽጠው ግን ለምን እናርገው? ለሱፐርማርኬት እንሽጠው፣ ለሌላ ሃይማኖት እንሽጠው በሲኒማ ቤት የሚሽጠው ይሄ ነው። ክርኩ አንዳንዶቹ ካቴድራሎች አይቻቸዋለሁ፣ ያስደንቃሉ። አንዳንዶቹ አይቷቸው ይሆናል። በጣም ያስደንቃል ውበታቸው፣ የስነ ህንጻ ውበታቸው፣ ስፋታቸው። እስከ ሺህ የሚይዝ ካቴድራል አንድ ቀን አይሁና፣ እንዴት ነው ይህን ሁሉ ስፋት ያለው ቤተክርስቲያን የሚሰሩት? አልኩኝ ነበረ። ሰው ለካ ነበረ። የዛሬ መቶ ዓመት ሺህ ሰው ይሰበሰብ ነበር ካቴድራል ውስጥ። አሁን አርባ ስምንት ሰው ሰላሳ ስድስት ሰው ይሰበሰብ። አንድ ቀን ገባሁ አንደኛው ካቴድራል ገብቼ አንድ ነገር አሳቀኝ። እኔ ወጣት ሆኝ የተገኘው የሚገርም ነገር ከሰባ ዓመት በላይ ናቸው። አንድ አንድ ሰላሳ ይሆናሉ፣ ከሰባ ዓመት በላይ ናቸው። እኔ ወጣቱ ወጣቱ ሆንኩኝ እዛ ውስጥ ግርሙኝ፣ ግርሙኝ፣ ግርሙኝ፣ አዝኝ፣ አዝኝ አስር ዓመት በኋላ ይቆማል። በቃ ይቆማል። ምን ያረጉታል? እንዴት ሆነ ብላችሁ ጠይቁ። እየሰረገ የገባ ሌባ፣ የክህደት ሌባ ትውልዱን ውስጥ ውስጡን እየበላ እግዜር የለሽነት ሰፈነ። ምን ያደረጉታል? እኛ ጋር አይመጣም እንዲ አይነካካልም የምትሉ ሰዎች ፉከራችሁን ትንሽ ገዛ አርጉት። ለምንድን ነው የማይመጣ በኋላ እኔ ሚሊታንት ኤቴይዝም አልኩና ጻፍኩኝ ወረቀቴ ላይ ብርቱ የሆነ ካሃዲነት እየጻፍኩና ልጄ መጣ። አሁን ለጊዜው ብርቱ የሆነ ፍልስፍናዊ ክህደት እጅግም የለም። ተግባራዊ ካሃዲነት ግን ሞልቷለች። ፕራክቲካል ኤቴይዝም ግን ሞልቷል። ብዙ ሰው እግዜሩ የሌለ ያህል ነው የሚኖረው። ሃይማኖተኛ ነው፣ ግን እግዜር የሌለ ያህል ነው የሚኖረው። አንድ ቀንም አስቦት አያውቅም። ብቻ ሃይማኖት ምንድን ነው ሲባል፣ መታወቂያ አውጥቶ ይኸው በዚህ ነኝ ከማለት ያለፈ ነው። ከሃዲነት እንዲህ አይነቱ ነገር ትልቅ ነቀርሳ ነው፣ ትልቅ የምንፋለመው ነገር ነው። መታሰብ አለበት። ወንድሞቼና እህቶቼ እዚህ የመጣችሁ ሰዎች እንድታስቡ ነው ይህን የምናገረው።